ሁን ድረስ ያለው የበረከት ጉዞ ነው። በቤተ መቅደሱ ታአምራትን ሲያደርግ በቤተመንግስቱም ብዙ ትሩፋቶችን ሲያደርግ የተመለከቱ ሰዎች በቅናት ነው ተረሱ። በቤተመንግስት የነበረ ሰው ታአምራትን አድራጊ መነኩሴ ሰዎች

መመገብ ያላቸው አብረው ይመገባሉ። ሌሎች ወንድሞቹ መነኮሳቱ ሲመገቡ አባ ይሳቃ አይመገብም ነበረ። በልብሱ ይሸፍን ነበረ። እንደተመገብ አድርጎ ተመገብኩ ለማለት ልብሱን ይሸፍናል። የእሱን ድርሻ የሆነውን ግን ምግብ ለእኔ ምትዎች ይሰጣል። ተነጣት አንድ ቀን እንዲሁ

አባቶቻችን ዛሬ ቅዳሴ ሊታጎልብን ነው፣ ቀድሱልን አሏቸው። ሌሎቹም መነኮሳት በልተዋል። አባይ ሳት ግን አልበላም። ቅዳሴውንማ ከሚታጎል እኔ ገብቼ ላሟላ፣ መብራት ጧፍ ልያዝ፣ ጃንጥላ ልዘርጋ፣ መጽሐፍ ልግለጽ፣ አትሮንስ ላቅርብ ብሎ ወደ ቤተ መቅደስ ገባ ሊቀድስ። በዚህ ጊዜ አብረውት የነበሩት መነኮሳት በነገር ሊጠልፉት፣ ሊጥሉት ይፈልጉ ነበርና እንዴት በልቶ ይቀድሳል? ግን በልቶ ነበረ? ነገር ምን ነበር እንዲያደርገው? የበላ መስሎ የእርሱን ድርሻ ለማን ይሰጥ ነበር? የእኔ ብቻ ለተሸገሩ ይሰጥ ነበረ። ቅዳሴው አለቀ፣ እርሱም ወደ ነበረበት ወደ በዓቱ ተመለሰ። ዋት ክስ መጣ ወዳ ሆ ልክ እዳሁመጣ ድሮና አሁን ልዩነቱ ምንድን ነው? ድሮ በቃል ነው፣ አሁን በሚዲያ ነው። ድሮ በፈሪሃ ነው፣ አሁን ደግሞ በንቀት ነው። ሰዎች ሄደው አባ ይስሐቅ በልቶ ይቀድሳል ብለው ከሰቱ። ያሳያቸው አሁን አባ ይስሐቅ በልቶየ አልበጣ ማለት ግን ምን ብለው በልቷል። ዛሬ በነገራችን ላይ ወደ ጆሯቸው የሚመጣው ወደ ቤታችሁ ድረስ አንኳብቶ የሚመጣው ሰበር ተብሎ የሚነገረው ሁሉ ነም ዜና ምንለው፣ ሰበር ዜና ብለው የሚያቀርቡ ሰዎች ብዙም አትስ ኖ ማርያም ለአባ መንጠሌውን አባ ይሳቅ በልቶ ቀደሰ አሉ። መንጠሌውን የአባ ይሳቅን ክብር ያውቃል፣ ጸጋ ያውቃል፣ አያደርዘውም ማለት ከወይ ልጠይቀው ብሎ ወደ አባ ይሳቅ እየሰማችሁ ነው። አንድ ጥያቄ ልጠይቃቸው። እናንተ ከአንድ ሰው ስለ አንድ ሰው ክፉ ነገር ሰማችሁ።

የማወራ ነገር አለ። ሰውን ጎር አድርግልኝ፣ አለ አይ ሰው ብቻ አይደለም፣ እፅዋቱም እንጨቶቹም ድንጋዮቹም ጭምር ከዚሸአርጋ ዘይቤ ታሪክ አንዳንድ ሸምገል ያሉ በእውቀት የረቀቁ ሊቃውንት ናቸው።

እየተቀጠሉ አንተ ነገር ገረምከን፣ አስደሰትከን ብለው በአግራሞስ ይከተሉ። በተአምራት ማለት ነው። ለክስ፣ ለወንጀል፣ ለውበት የተሰበሰቡ ሰዎች ደነገጡ። መብረቅ ከሰማይ የወረደበት ዛፍ

ገሪማ ማለት ማለት በምን የሚያስገር ገራሚ ሰው ማለት። ከዚህ በኋላ እግዚአብሔርን ሲያገለግል ተበጎ በአምልኮ ታገር ብሎ እግዚአብሔር ወደ ራሱ በሁለት መንገድ ወዳጆች ይጠራል። አንዳንዶቹ በሞት፣ አንዳንዶቹ ደግሞ በስዋር ከዘጠኙ ቅዱሳን መካከል አራቱ አልሞቱ፣ ተሰውረዋል። አባ አረጋዊ፣ አባ ገሪማ፣ አባ አፍሴ እና አባ ሊቃኖስ ተሰውረዋል። ተሰውረዋል ማለት ብሔረ ሕያዋን እዛ በጸሎት አሉ፣ በአምልኮ አሉ፣ መስዋዕት በማቅረብ አሉ፣ እያገለገሉ አሉ። አልሞ ከነ ኤልያስ፣ ከነሄኖክ፣ ከነቅዱስ ያሬድ፣ ከነቅዱስ ዮሐንስ ወልደ ነጎድጓድ ጋራ በብሔረዊ ዋር ማለት በብሔራዊ ዋር ማለት ያልሞቱ ሰዎች በሚኖሩበት ስፍራ ቦታ እኛ በማናውቀው ማን በሚያውቀው እግዚአብሔር በሚያውቀው ስፍራ እያገለገሉ ነው። በረከታቸው አባታችን አባ ገሪማ በአጸደ ስጋ በአጸደ ነፍስ አንድ ዛሬ ስለሱ አንስተን እግዚአብሔርን ስናመሰግን ወገኖች የቅዱሳን ስም የሚጠ ማን እንዲከብር ነው ማን እንዲከብር ነው የቅዱሳን ጸጋውን ሀብቱን ሰጠ ብሎ ማን እንዲከብር ነው እግዚአብሔር እንዲከብር ነው እና የአባታችን ስጋ በረከት ያሳስሩ

ስርዓት እግዚአብሔር እናመልካለን፣ እግዚአብሔር እናገለግላለን፣ እንባረጋለን። ነገር ግን የዛሬው መርሃ ግብራችን ምናልባት እኛ መብራቱ ቢጠፋ እግዚአብሔር በሰጠን ሁነት አባቶቻችን፣ የድሮ አባቶቻችን በተለይ ገዳማውያን እዚያው መጨታውን ዘመኑ አመጣውና ይሄ ለሁሉም እንዲዳረስ በድምፅ መኩሪያ

እናንተ ምዕመናን አስተባብራችሁ እስከምትገዙ ያው ነበረ። ግን ሰርቪስ የሚደረግ ስለሄደ ነው። ነገር ግን ከታች እያመጣን ስለሆነ ለቅዳሴው መርሃ ግብራችን ይደርስልናል። ሁላችሁ እንድታስቀጥሉ፣ ሁላችሁ በቅዳሴው እንድትባረጉ። ወቅቱ ጾም ነው ነው። ሁላችሁ ወደ ቤታችሁ ሂዳችሁ ቅስም ስለማታደርጉ ቅዳሴው መርሃ ግብር እንድታስቀጥል ስለማለት ፈልጋለሁ። ከዛ በፊት ግን ያው በመካከላችን እየተገኙ የጻድቅ አባታችን አቡነ ገሪማ በተለይ ህ የደብረ መደር አካባቢ ሁል ጊዜ በየወሩ እህ የመጡ ያስቀድሳሉ አስቀድሰው በረከትን ተካትሎ ነው የሚሄዱትና ምናልባት እዛው ሄዶ ስላልቻለ እዛው በረከትን አድርሰናል እዚህ ደግሞ ለጻድቅ አባታችን የሚሆን አስራት በኩራታችን አሰባስበን ይዘን መጥተናል ብለዋል እንግዲህ